ዛሬ የሚገርም ነገር ነው ወደ እናንተ ማስተላለፍ የፈለግኩት። መቼም እግዚአብሔር ከምናየው ነገር ብዙ ያስተምረናል። በእግዚአብሔር ዘንድ ደግሞ ሁሉም ለእኛ ለጥቅማችን ነው የተጻፈልን፣ ለጥቅማችን ነው። የምናየው ነገር ሁሉ ለጥቅማችን ነው። እንደ መንፈሳዊ ሰው ደግሞ መንፈስ የሚነግረን የሚያስተምረን ነገር አለ እና ከቃሉ ጋር እያመዛዘንን ምንረዳው ነገር አለ በሚታየውና በሚሰማው ነገር አንወሰድም። እኛ ክርስቲያኖች እኮ ጌታ ኢየሱስ ክርስቶስ የተካፈልነው መንፈስ አለ በማመናችን ይሄ ደግሞ የትንሳኤ በዓል ለኃጢአት ሞተን ለጽድቅ የተነሳንበት ከጌታ ኢየሱስ ጋራ ሞትን ድል የነሳው ኢየሱስ ክርስቶስ ለእኛም ደግሞ ሙታን የነበርነውን ሕይወት ሰጥቶን የልጅነት ስልጣን ያገኘንበት ወደ ክብራችን የተመለስንበት የጥሉ ግርግዳ የፈረሰበት። ብዙ ማለት ይቻላል ስለ ትንሳኤው በዓል። ለማንኛውም እግዚአብሔር የተመሰገነ ይሁን። ዛሬ በጣም ሞቅ ያለው አጀንዳ ምንድን ነው? የዚህ የካቶሊኩ ፖፕ መሞታቸው። እኚህ ሰው እንግዲህ ፖፕ ናቸው፣ የካቶሊክ ዋና ናቸው፣ መሪ ናቸው። አለም ሁሉ ያውቃቸዋል። ብዙ ሰው ይከተላቸዋል። ብዙ ሰው ጸልዩልኝ ይላቸዋል። ተከብረው የኖሩ ናቸው። ግን ሰው እንደሚያይ እግዚአብሔር አይምና የእኚህ ሰውዬ የፖፑ የካቶሊኩ ፖፕ ጉድ የወጣው አሁን ሊሞቱ ሲቃረቡ ነው። በጣም ታመውን የከረሙት በነገራችሁ ላይ በነገራችን ላይ ሞታቸው ድንገተኛ አይደለም። ሞታቸው የጻድቅ ሞትም አይደለም። የጻድቅ ሞት እኮ ድንገት ነው ሽው የሚለው ይጠራል፣ ይሄዳል፣ ላጥ ብሎ ለምን ማንም ሰው አገልጋይ ቢሆን ማንም ሰው እዚች ምድር ላይ የተወሰነ ጊዜ ስለምንቆይ ጌታ ኢየሱስ ክርስቶስ በጠራን ጊዜ፣ እግዚአብሔር በጠራን ጊዜ መሄዳችን አይቀርም። ግን ደግሞ የኚህ የፖፑ አሟሟት ተሰቃይተው ኩላሊታቸው ፌል አድርጎ ሐኪም ቤት ሲመላለሱ ታመው ታመው ታመው ነው የሞቱት እና በመጨረሻ ምኔ እንደ በጣም ያስደነገጠኝ ነገር ልንገራችሁስ። ስለኚህ ሰውዬ ዛሬ የኚህ የፖፑ ሁኔታ ወደ ሀገሬ ወሰደኝና ለአገሬ ካህናት በተለይ ለኦርቶዶክስ ቄሶች የእኚህ ሰውዬ ነገር በጣም አስተማሪ ነውና እንዳያመልጠን ብዬ ነው ይህንን ነገር ይዤ መጣሁት። መቼም እግዚአብሔር አሰራሩ ልዩ ልዩ ልዩ ነው። በብዙም እያስተማረን እያሳየና ያለው መማሪያ የሚያደርጋቸው ሰዎች አሉ። አሁን እኚህ የካቶሊክ ፖፕ መማሪያ ናቸው። ለማን ብትሉኝ ለኦርቶዶክስ ቄሶች፣ በኢየሱስ ክርስቶስ ለማያምኑ በኢየሱስ ክርስቶስ እናምናለን ቢሉም ኢየሱስ ክርስቶስን አንደኛ ላላደረጉት። ታውቃላችሁ ካቶሊካውያን በልክ እንደ ኦርቶዶክሳውያን በጣም አንድ የሚያደርጋቸው ነገር ምንድን ነው ካላችሁ፣ ማርያም ታማልዳለች። እንደውም በካቶሊክ ውስጥ ማርያም ነች ወደ መንግሥተ ሰማያት ምታስገባን የሚል ትልቅ እምነት አላቸው። ስለዚህ የኚህ የካቶሊካዊ ፖፕ መሪ ፖፕ ፍራንሲስ ሞት ሳይሆን በህይወት ዘመናቸው የሰሩትና የአሟሟታቸው ሁኔታ ዛሬ ለሀገሬ ቄሶች ትልቅ የማንቂያ ደውል ነው፣ ትልቅ የማንቂያ ደውል። እናንተ ኦርቶዶክሳውያን ቄሶችና ጳጳሳት በዛ በእግዚአብሔር ቤት የምታጥኑ የምታገለግሉ፣ ከኚህ ከፖፕ ፍራንሲስ በጣም ብዙ ነገር ትማራላችሁና ዛሬ እሱን ነው የምዘረዝረው። እባካችሁ አድርሱልኝ፣ ስሙኝ። ካቶሊክንና ኦርቶዶክስን የሚያመሳስል ብዙ ነገር አለ። ካቶሊኮች ክርስቲያን ናችሁ ወይ? ስትሏቸው አይ ካቶሊክ ነን ይላሉ። አዩ ክርስቲያን ስትሏቸው ኖ አም ካቶሊክ ነው የሚሉት። እነሱ ክርስቲያን ብለው የሚጠሩት ልክ ኦርቶዶክሶች እኛን ጴንጤ ብለው እንደሚጠሩት አሉ ክርስቲያኖች ብለው የሚጠሯቸው እነማንን ነው ብትሉኝ ወንጌል አማኞችን ነው። በተለይ እነዚህ የስፓኒሽ ሰዎች ሜክሲካን በብዛት ካቶሊክ ናቸው። እዚህም አሜሪካን ሀገር አሜሪካኖች በብዛት ካቶሊኮች ናቸው ካቶሊኮች ናቸው። እራሱ ፕሬዚደንት ባይደን ካቶሊክ ነው። ስለዚህ ካቶሊኮች ክርስቲያን ናችሁ ወይ ተብለው ሲጠየቁ አይ ካቶሊክ ነን ይላሉ። ክርስቲያን ማለት በክርስቶስ የሚያምን በመሆኑ ከክርስቶስ ጋር ቅርበት እንደሌላቸው የሚያሳይ ነው ማለት ነው። ስለዚህ እነዚህ ሰዎች ከማርያም ጋር ያላቸው ኮኔክሽን ያላቸው ቅርበት ያላቸው እምነት ለክርስቶስ ኢየሱስ ካላቸው ቅርበትና እምነት በጣም የማርያም የገዘፈ ነው የተለቀ ነው። ስለዚህ እኚህ ሰውዬ እኚህ ፖፑ ማለት ነው ልክ ካቶሊኮች ማርያምን ታማልዳለች ይላሉ ያመልኳታል፣ ልክ እንደ ሀገሬ ኦርቶዶክስ ማለት ነው። ስለዚህ ፖፑ መሞታቸው ምንም አዲስ ነገር የለውም፣ እንደ ሰው ይሞታሉ። ፖፑ የሄዱት ሲኦል ነው በሚገርማችሁ ሁኔታ። ለምን ብትሉኝ፣ አሟሟታቸው፣ ዘመናቸው፣ ከማን ጋር እንደከረሙ በደም አንደኛ በጣም ታማው ተሰቃይተው ነው የሞቱት። ዋናው የተጋለጡት ደግሞ በመሞታቸው ዋዜማ ሐኪም ቤት በነበሩበት ጊዜ ሰይጣኖች ከበዋቸው ነፍሳቸውን ሊነጥቁ ሲታገሏቸው እንዳደሩ አስታማሚ ነርሶቹ መስክረዋል። ሲጮሁ ነው ያደሩት። የጻድቃን ሞት እኮ እኛ እኮ ወደ ጌታ ሄድን ምንለው እኮ እንደተኛን በሰላማዊ እሱን እያየን በጌታ ኢየሱስ እቅፍ ውስጥ ይገባል እኮ፣ እውነተኛ የሆኑት የክርስቶስ ኢየሱስ አማኞች። እነዚህ ግን ክርስቶስ ኢየሱስን አንደኛ ያላረጉ በሕይወታቸው ሌላ ማልክት ያላቸው እከሌ አማልዳል፣ እከሊት አማልዳለች የሚሉት ቀጥታ ሲኦል እንደሚሄዱ ይኸው በፖፑ ተመሰከረ። አስወጡልኝ፣ እነዚህ እንዲቃላ የሆኑ ጋኔኖች አስወጡልኝ እያሉ ይጮኹ ነበረ። እኚህ ሰው ከኢየሱስ ጋር አይተዋወቁ፣ ተጋልጠዋል። አጋንንት የሚንቀጠቀጥለት ስም የኢየሱስ ስም ብቻ ነው። ካቶሊክ ነቀፌታዋ ብዙ ነው፣ ታውቃላችሁ። በባይደን በየቀኑ ይደውልላት ይደዋወሉ ነበረ ከፖፑ ጋር ነው የሚል ነገር ነው ዜና ላይ የሰማሁት። ስሙኝማ እናንተ ኢየሱስን የማጠሩ ሌላ አማላጅ አዳኝ ያከማቻችሁ፣ ፈጣሪውን ሳይሆን ፍጥሩን የሾማችሁ፣ በኢየሱስ ላይ ተቀጥላ የቀጠላችሁ፣ ዋናውን የሸፈናችሁ እናንተ የኦርቶዶክስ ሰዎች ይህ የፖፕ ፍራንሲስ ሞት ወደ ሲኦል እንደሚሄዱ በግልጽ ታይቷል። ለኦርቶዶክሳውያን ቄሶች የመንቂያ ደውል ነው። ይሄ አሁኑኑ ወደ ኢየሱስ ክርስቶስ ተመለሱና ንስሐ ግቡ። ዛሬውኑ ወደ እውነተኛው አዳኝ ወደ ኢየሱስ ክርስቶስ ተመለሱ። ደግሞ በጣም የሚያሳዝ ነው። እኚህ ፖፑ አንድ ሰው ናቸው። ቢሞቱስ ምንድን ነው? ሰው ኖሮ ኖሮ ይሞታል። ሰማንያ ስምንት ዓመታቸው ነው። በጣም የሚያሳዝ ነው። ግን እጃቸውን ሲሳለም የነበረ እጃቸውን ሲስም የነበረ ሲሳለማቸው የነበረ ሲከተላቸው የነበረ ማአት ህዝብ አብሮ ጠፍቷል። አሁን እኚህ ፖፑ የሚጠየቁት ለትውልዱ በአጠቃላይ ይጠየቃሉ። ኦርቶዶክስም ለትውልዱ መጥፋት ለኢየሱስ ክርስቶስ ከትውልዱ ጋር ከረኛው ጋር አለመተዋወቅ መጀመሪያ ተጠያቂ እናንተ ከላይ ያላችሁ ጳጳሳት ናችሁ። ስሙኝማ፣ አሁን በዚህ ሳምንት የሆነው ብቸኛው የመዳኛ መንገድ፣ ትላንትና የትንሣኤ በዓል ፋሲካ ብላችሁ ያከበራችሁት ማንን ነው? ኢየሱስ ክርስቶስ መስሎኝ የተሰቀለው። ሌላ የተሰቀለልን አለ ወይ? እሱ አዶሎይ ሞቶ ያዳነን እኔ ነው። ጥያቄ አለኝ። በሐዋርያስ ምዕራፍ 4 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ለምንድን ነው የኦርቶዶክስ ቤተ ክርስቲያን ለትውልዱ የእግዚአብሔርን ቃል በትክክል እማትሰብከው? ለምንድን ነው? አጋንንት የሚፈራው የእመቤታችንን ስም ነው እያሉ በሚካኤል በገብርኤል ስም አጋንንት እናወጣለን የሚሉ አሉ። እናንተ ደፋሮች እኮ ናቸው። ይሄ እኮ ከኢየሱስ ስም ይልቅ አጋንንት የሚፈራው የመቤታችንን ነው እያሉ በአደባባይ እኔ እኮ ከልካይ የላቸው፣ ተው የሚላቸው የላቸው። የሚያሳፍር ነገር እየሰማን ነው። በጣም የሚያሳዝነው ደግሞ ትውልዱ አፉን ከፍቶ ይሰማቸዋል። ተከታይ ብዙ አላቸው። እነሱማ እንዴ ጠፍተዋል። ቢጠፉ እኮ ምን ችግር አለው? አሁን በዚህ በስቅለትና በትንሳኤ እንኳን ቤዛ የሆነልን ሞቶ ህይወት የሰጠን የታረደው በግ ኢየሱስ ክርስቶስ ሆኖ ሳለ፣ ስሙኝ ማይችል ሁላችሁ የምታውቁት የኦርቶዶክስ መዝሙር አለ። እኔም ያኔ እዛ ዛቤ ሳለው ዘምሮ ነበር። ነይ ነይ ምዬ ማርያም፣ ነይ ነይ ቤዛይተ ዓለም። ስሙኝ፣ ቤዛይት አይደለችም። እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም። ይህንን ደግሞ የራሳችሁ ቄስ አሁን ተናግረዋል፣ ተናግረዋል ቤዛ አይደለችም። ቤዛ ልጇ ነው ኢየሱስ ክርስቶስ ነው ቤዛ የሆነው። ትላንትና ያከበራችሁት የፋሲካ በዓል ቤዛ ሆኖ ነው ለዓለም እኛን ተክቶ ህይወቱን የሰጠው መስዋዕት የሆነው ኢየሱስ ክርስቶስ ይባላል። እቺ መዝሙር ከዚህ በኋላ አትዝምር። ለምን? የራሳችሁ ቄስ ይሄንን ኮንፎርም አድርገዋል። በነገራችን ላይ እዛው ኦርቶዶክስ ውስጥ ብዙ ቄሶች የክርስቶስ ወንጌል እውነተኛው ገብቷቸው የሚከራከሩለት ትውልዱን ለማስተማር ጥረት የሚያረጉ አሉ። ግን ደግሞ ሄ እንደ ጥፋት ሆኖ አሁን ኦርቶዶክስ ምን ይዛለች እየተከታተለች በስም ማጥፋት እያለች እነዚህ የክርስቶስን ወንጌል የሚሰብኩትን ማሳሰር ጀምራለች። ወንጌል በመታሰር አይቆምም። እንደውም እየበዛን እየበዛን እየበዛን በሚያሰጋ ደረጃ የወንጌል አማኞች ቁጥር እያሻቀበ ነው። ሃሌሉያ። ማሰር ስማጠፉ እያሉ ማሰር እውነተኛ ወንጌል ሲሰበክ ማባረር፣ ማሳደድ፣ ለዚህ ለእያንዳንዱ ነገር ዋጋ ትከፍላላችሁ። እናንተ ውርድ ከራሴ ልክ እንደ ፖፑ ወደ ሲሆን አሁኑኑ ንስሓ ገብታችሁ ብትመለሱ ይሻላችኋል። ሁሉም ክብር ሁሉ የማዳኑ ስራ ለእናቱ ለማርያም ሰጥተው ገጭ ብለዋል። የቱ ጋ ነው ማርያም የተሰቀለችው? የቱ ጋ ነው? በጣም ያሳፍር እኮ ነው በዚህ በኤፌሶን አንድ ሰባት ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን እርሱም የበደላችን ስርየት ነው። ከዚህ በኋላ የኢየሱስን ቤዛነት ከመስበክ ውጪ ሌላ ምርጫ የላችሁም። ለምን የተጻፈልን ስለሆነ። እስከ መቼ ኢየሱስ ክርስቶስ ተደብቆ እዛ ቤት፣ እስከ መቼ የኢየሱስ ክርስቶስ ስም ሌላ አጉል ነገር ተብሎ ዝም የሚባልበት ሆኖ እስከ መቼ እኔ አልገባኝ። በራሳችሁ ካህን አንደበት ለእውነት ወንጌል የቆሙት የሚናገሩትን እንሰማለን። እኔ የምለው ይህ ትውልድ አያሳዝናችሁም? በጣም ያሳዝነኝ። እኔ ደግሞ ያለምንም ክፍያ እንዲያው በነጻ ክርስቶስ ኢየሱስን በማመን ያለ ውጣ ውረድ መዳን እየቻለ እስከ መቼ ትውልድ ታንገላታላችሁ? ድንጋይ ታሸክሙታላችሁ? በጣም እኮ የሚያሳዝን ነገር ነው የምናየው። ሴቶቹን በገመድ አስረው ወደ ውሃ ይለቋቸዋል በሆነ ውሃ ውስጥ ሹለኩና መዳን አለ ይሏቸዋል እንደገና የመዳኛው መንገድ ኢየሱስ ክርስቶስ ሆኖ ሳለ በምናምን ሹለኩ ምናምን ተቀቡ ምናምን ተረጩ እምነት ብላችሁ ደግሞ አፈርና ጭቃ እያበላችሁ ስንቱን ሰው በሽተኛ ረጋችሁት በሽተኛ ረጋችሁት እኔ በጣም ያሳዝኑኛል በተለይ እናቶች በድንጋይ ስር ሹለኮለኩ አያሳዝኑም ለመዳን ብለው አያሳዝኑም ወይ መዳኛው እዚህ ጋር መድኃኒቱ የዓለም መድኃኒት ኢየሱስ ክርስቶስ ሆኖ ሳለ ምን ትጠቀም ምን ትጠቀማላችሁ? ለምን ትውልዱና አታስቡለትም? እናንተ እኮ ገና አልገባችሁም። ኦርቶዶክሶች፣ ስቅለት ይባልና ጾማችሁን ውላችሁ ሄዳችሁ ቄሱ ደግሞ ይጠበጥባሉ። ቄሱ ራሳቸው ንስሐ መግባት አለባቸው። ይጠበጥቡና፣ ኧረ በኢየሱስ ስም የኃጢአት ስርየት ደም ሳይፈስ የለም። ደሙ ደሞ ፈሶልና ለአንድና ለመጨረሻ ጊዜ ኢየሱስ ክርስቶስ ታርዷል። ይጠበጥቡና አምሳ ስገጅ በኢየሱስ ስም ጭለማ ኩን። ስሙኝ ሌላ የሚከፈል መስዋዕት የለም። ስለዚህ እኛ እናንተ ግን ይህን ሕዝብ ባልበላ ሆዱ ስገድ እያላችሁ ታሰቃዩታላችሁ። ከዛም ደግሞ እንደ ምንም በሹሮ የከረመ ሆዱን በቅቤና በስጋ ይሞላና ተቅማት በተቅማት እናንተ የፋሲካ ሰሞን ያለ እኮ የሆድ ሕመም እንዲህ እንዳይመስላችሁ በሽሮ የከረመ ሆድ ከወዲያ ከወዲህ ብሎ ስጋ ይከልትበታል ቅቤ ይከልትበታል። በቃ ይበላል ይበላል። እኔ የማይገባኝ ነገር ደግሞ አንድ ጥያቄ አለ። አርባ ቆ አርባ አርባ ቀን ከስጋና ከእንቁላል ተጾመ። ከዛ በኋላ ለሁለት ወር ያህል ደግሞ እንደገና እንቁላል የለም ስጋ የለም መብላት ከየት የመጣ ነው ይሄ? ተጽፎልናል ወይ? ከየት አመጣችሁት? ይሄ የእኔ ጥያቄ ነው። ማን ፈጠረው ይህንን ጾም ቅዳሜ አርባር መጠብጠብ ከየት መጣ ትውልዱን በሽተኛ አረጋችሁት ትውልዱ ግራ ገባው በጣም የሚያሳዝን ነገር ጠብጣቢው ቄስ ራሳቸው ተጠብጣቢ ናቸው ማን ጻድቅ አለ ከኢየሱስ በቀር እሳቸው ማን ጠብጣቢ አረጋቸው ማን አረጋቸው የእነሱ ኃጢአት እንደውም ይብዛል ይህ ድሃው ህዝብ ምን አረገና ይንገላት ሌላው ደግሞ እኔ የምለው ኦርቶዶክሳውያን ከኢየሱስ ጋር መቼ ነው የምትታረቁት መቼ ነው የምትታረቁት ዋናው መምህራችሁ ተጠሪያችሁ ዘበነ ምን እንዳለ ታውቃላችሁ። የኢየሱስን ስም መጥራት አያድንም፣ የሚያድነው አለ በጠባቡ በር መግባት ነው የሚያድነው አለ። ምኑን ከምኑ እንዳገናኘው እግዚአብሔር ይወቅ። በሮሜ 10 13 ላይ ለአንተ ለዘበነ ምናልባት መጽሐፍ ቅዱስ አንብበህ ማታቅ ከሆነ በሮሜ ምዕራፍ 10 13 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። በጠባቡ በር መግባት ነው ሚያድነው አይልም። ለዚህ ነው ትውልዱን በየድንጋይ ውስር እያሽሎኮለኳችሁ ድንጋይ እያሸከማችሁ መከራ የምታሳዩት። ይልቅ ተረትህን አቁምና ንስሓ ግባ። በጌታ በኢየሱስ ክርስቶስ ምን ትላለህ? አሁን እንግዲህ የጌታን ስም የሚጠራው ሊድናል ይላል። ምን ትላለህ? በኢየሱስ ስም ያልዳነ በማን ስም ሊድን ነው? ለኢየሩሳሌም ለሀገር የተጻፈውን ለማርያም ማርያም ማርያም ማርያም እኔ በጣም ይገርመኛል በነገራችሁ ላይ የኢትዮጵያ ህዝብ ማርያም ማርያም ሚለው ወዶ እንዳይመስላችሁ ለምን ብትሉ የአባት ፍቅር የለውም ብዙ የኢትዮጵያ ህዝብ ያደገው በእናቱ ነው ስለዚህ ያው ማርያም ማርያም ሚለው ለእናቱ ያለውን ፍቅር ለመግለጽ ነው ግን በሰውኛ ከአባት ይልቅ እናት ጠንክራ ሳድጋ ሊሆን ይችላል በዚህ ግን በእግዚአብሔር መንገድ ስንመጣ ስራውን የሰራው የጌቶቹ ጌታ ለእኔና ለእናንተ የሞተው የተሰቀለው የመዳኛው መንገድ እውነትም መንገድም ህይወትም እኔ ነኝ ያለው እሱ ብቻ ነው። ማን? ኢየሱስ ክርስቶስ ከማርያም ጋር ቢወዳደር አይደለም ራሷ ማርያም እንኳን ቃነ ዘገሊላ ሰርግ ላይ ያው መቼም ኦርቶዶክሶች ማርያም አማላጅ ናት ይሉና መጀመሪያ የሚጠሩት ጥቅስ ቃነ ዘገሊላ ላይ ወይን አልቆባቸዋል ብላ አማልዳለች ይላሉ። ምንም አይገናኝም እኮ። አላማለደችም። ማማላጅ ማለት በሁለት በተጣሉ ሰዎች መካከል አስታራቂ ሆኖ መሀል መግባት ማለት ነው። ምንድን ነው ያደረገችው ካላችሁኝ የዛለት ቃነ የቃነ ገሊላ ሰርግ ጊዜ ኢንፎርም አደረገችው። ነገረችው። በቃ ጓዳውን አየች። የጎደለውን አየች፣ ሄዳ ለልጇ ነገረችው፣ አልቆባቸዋል አለችው። እሺ እናቴ ሆይ አረግልሻለሁ፣ ምን ችግር አለ፣ አንቺ ካልሽኝ አላለም። አንቺ ሴት ከእኔ ምን አለሽ፣ ጊዜ ገና ደረሰም ነው ያላት። ከዛስ መታ ምን አለቻችሁ? እናንተን እሱ ሚላችሁን ስሙ አለች። ማርያም የልጇን ክብር መውሰድ አትፈልግም። ሄዳ ምን አለች? እሱ ሚላችሁን አድርጉ አለች። አሁንም እናንተ ኦርቶዶክሳውያን ማርያም ራሷ የልጇን ክብር ስለማትወስድ እሱ ሚላችሁን አድርጉ እያለቻችሁ ነው። የሌላትን ቆልላችሁ ቆልላችሁ እሷ ላይ ቆልላችሁ ከኢየሱስ ክርስቶስ አስበልጣችሁ አስቀመጣችኋል። ያንን ደግሞ እሷ አትፈልግም፣ አትፈልግም። ስለዚህ ይሄ ነገር በጣም ዋጋ ያስከፍላል። ትውልዱ የሚምለው በማርያም ነው። ትውልዱ የሚሰግደው ለማርያም ነው። ትውልዱ ሽንጡን ገትሮ ዓለም ያለ ማርያም አትድንም ይላል። ዓለም ያለ ማርያም አማላጅነት አትድንም ይላል። በነገራችሁ ላይ እኔም ያኔ ኦርቶዶክስ ሆኜ አሁን ሚያቆኝ ይነግሩኛል። መኪናዬ ላይ ለጥፌ የነበረ ያለ ማርያም አማላጅነት አለማድንም አድንም ብዬ ለጥፌ የነበረ። በጣም የሚገርማችሁ ነገር አልገባንማ፣ ምን እናርግ? ያስተማሩን እሱ ነው በኋላ እኮ ኢየሱስ ክርስቶስ አይናችንን ሲያበራ መጽሐፍ ቅዱስ ቃሉ ማንበብ ስንጀምር ለካ አዳኙ ለካ የዓለም ቤዛ የሆነው ለካ የዓለም መድኃኒት የሆነው ለካ ንጉሱ ለካ ጌታ የሆነው የእግዚአብሔር ልጅ የታረደውበት ኢየሱስ ክርስቶስ ብቻ ነው። ኢየሱስ ያድናል። አሁን ግን ተነስተዋል፣ እነዚህ ለክርስቶስ እየቀኑ ያሉ ከዛው ከቤታቸው ውስጥ እግዚአብሔር እያስነሳ ነው፣ እናንተ እያስነሳ ነው። በጣም ደስ የሚል ነው እሱ ስለዚህ ይህንን በነቢዩ ኢሳያስ ላይ የተገለጸውን ቀጥታ ለማሰጥተዋል ለማርያም በጣም የሚያሳዝን ነገር። ስለዚህ ሌላው ደግሞ ምንድን ነው ብትሉኝ፣ እዛው ቤታቸው ውስጥ ያለው ቄሶች የሚናገሩትን ስሰሙ፣ እናንተ ኦርቶዶክሳውያን ንቁ! ምን እንዳሉ ታውቃላችሁ? አንድ ቄስ በመተትና ድግምት ጥንቆላ ምን ሰራው? በክርስትና ስም ነው። ኧረ በጣም ያስደነግጣል። እናንተ ኦርቶዶክሳዊ ያንቁ የክርስትና ስም ለካ ለመጠንቆያ ነው ከራሳቸው ከቄሱ አንደበት ለዚህ ነው ለካ ቄሶች መጀመሪያ የመጀመሪያ ጥያቄያቸው አፍ መፍቻ የክርስትና ስምሽ ማን ነው ነው እኮ የሚሉት ለድግምት ስንቱን ሽባ አድርጋችሁ አስቀመጣችሁት ስንቱን የራሳችሁ ቄስ ተናግረዋል ክርስትና ስም ለጥንቆላ ነው ብለው በጣም የሚያሳፍር ነገር እኮ ስለዚህ አሁን ሌላ ምርጫ የለም። እግዚአብሔር በራሱ መንገድ ኢየሱስ ክርስቶስ ልጁን እየገለጠው ነው። አሁንም እኔና እናንተ ወንጌል በኃይል ልንሰብክ ያስፈልጋል። ክርስቶስ ኢየሱስ ሁለተኛ ሆኖ በሀገራችን አይቀጥልም። አንደኛ ነው እሱ። ትውልዱ ከእውነተኛው እረኛ ጋር መተዋወቅ አለበት። ስለዚህ በኦርቶዶክስ እምነት ውስጥ በሃይማኖት ካባ ብዙ የእግዚአብሔር ያልሆነ ነገር እየተሰራ ነው። በግልጽ በግልጽ ምናቀው ጸሐይ የሞቀው አገር ያወቀው ስለዚህ እናንተ ካህናት ከእግዚአብሔር አካሄድ ውጪ ለፈጣሪ ሳይሆን ለፍጥሩ ምትሰግዱ ምታመልኩ ምታጥኑ ስም እየጠራችሁ ቀን ዘርዝራችሁ እምታከብሩ ሁሉ ሚከበረው የሚሰገድለት ስሙ የሚጠራው ኢየሱስ ክርስቶስ ብቻ ነው ይሄ የመጨረሻ ማስጠንቀቂያ ነው በእኚህ በፖፑ ምክንያት የተገለጠ ጉድ በጣም የሚገርማችሁ ነገር ደግሞ በዓለም ላይ ተጽዕኖ ያላቸው እሳቸው ናቸው። ለምን ብትሉኝ አካሄዳቸው ከዓለም ጋር ስለሆነ መንፈሳዊ ነገር የላቸውም። በአጠቃላይ ደንበኛ ፖለቲከኛ ናቸው እኮ። በዓለም ደግሞ ተሰሚነት አላቸው እኮ። በማስታረቅ በምናምን መስሏቸዋል እንዴ? አይደለም። በክፋት በዓለም መንገድ ማለት ነው። ስለዚህ ፕሊስ ፕሊስ፣ ንሳግቡ፣ ንሳግቡ፣ ንቁ፣ በቃ። እግዚአብሔር እየተናገረ ነው ያለው እግዚአብሔር ከምሕረቱ ከቸርነቱ የተነሳ የንስሐ ጊዜ እየሰጠ ነው እንጂ በሚደረገው ነገር እየተባበረ አይደለም ከኃጢአታችን ጋር አሁን ንስሐ ምንገባበት ምንነቃበት ጊዜ ነው ሁላችንም እኛም ደግሞ የወንጌል አማኞች በተለያየ ነገር ከእግዚአብሔር አሰራር ውጪ እግዚአብሔር ያጋልጣል ንስሐ ግቡ የእግዚአብሔር ያልሆነውን ነገር ጣሉ ጌታ ኢየሱስ ክርስቶስ ብቻውን በቂ ነው ከኢየሱስ ክርስቶስ ውጪ ሌላ ተቀጥላ ነገር የለም። ይሄ ነው በተለይ ለኢትዮጵያ መፍትሄው፣ ኢየሱስ ክርስቶስ ብቻ ነው እላለሁ። ሁላችሁንም ወዳችኋለሁ። ጌታ ይባርካችሁ። ሻሎም ሻሎም።